ሰላም አሌይኩም ወረህመቱላሂ ወበረካቱ፣ ውድና የተወደዳችሁ እህት ወንድሞቼ እንዴት ናችሁልኝ? እኔ አልሐምዱላ በጣም ሰላም ነኝ። ከአንድ ወር ቆይታ በኋላ ተገናኘን አይደል? የሚገርም ነው። እንግዲህ ከአሁን ሰዓት ጀምሮ ማለት ነው የተለያዩ ትምህርቶችን ይዤላችሁ በቀላለሁ። አልጠፋም ማለት ነው የማታቆኝ ካላችሁ ሰው ደርቆ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። የዛሬው ትምህርት ማለት ነው ብጉንጅ በተደጋጋሚ እየወጣ አስቸግሮናል ላላችሁት ማለት ነው ብጉንጅ ስታፊሎ ኮከስ በተሰኘ ባክቴሪያ አማካኝነት ከሚከሰቱ የቆዳ ኢንፌክሽኖች መካከል አንዱ ሲሆን አንድና ከዚያ በላይ የሆኑ የጸጉር መውጫ ቀዳዳዎች ላይ ኢንፌክሽኑ በሚፈጠርበት ወቅት ማለት ነው ቆዳ ስር በመቆጣት መግል በመያዝና በማበጥ ሕመም እንዲከሰት የሚያደርግ ችግር ነው ማለት ነው። እብጠቱ በፍጥነት በማደግና በመግል በመሞላት የህመም ስሜቱ እንዲጨምር ያደርጋል ማለት ነው። መንስኤው ምንድን ነው? ንጽህና በጎደለ መርፌ መወጋት፣ የግል ንጽህና ጉድለት፣ ብጉንጅ ያለበትን ሰው ቆዳ በእጅ በመነካካት፣ የሙቀት መብዛት፣ እንደ ስኳር በሽታ ያሉ ቋሚ የጤና ችግር ዋነኞቹ ናቸው ማለት ነው። በብጉጅ በብዛት የሚወጣባቸው ቦታዎች የትኞቹ ናቸው? የቅባት እጢዎች፣ የላብ እጢ፣ ጸጉር ወደሚበቅልበት ቦታ በብዛት የመከሰት እድል አላቸው ማለት ነው። ምልክቶቹ ምንድን ናቸው ለሚለው ከሌላው የአካል ክፍል ተለይቶ ያበጠ እንደ መቅላት ያለና በውስጡ ቢጫ መግል የያዘ እባጭ መኖር መግሉ ያለበት ቦታ ጠንካራ እብጠትና ሲነኩት የሚያም ሙቀትና ጥዝጣዜ መኖሩ፣ የሰውነት ትኩሳት መጨመር፣ ብርድ ብርድ ማለት፣ ምቾት ማጣት እንዲሁም መቁሰል ናቸው። መከላከያ መንገዶቹ ምንድ ናቸው? ልብስ፣ ፎጣዎችን ከሰዎች ጋር በጋራ አለመጠቀም፣ የግል ንጽህና መጠበቅ፣ የስኳር ሕመም ካለ መቆጣጠር ዋነኞቹ ናቸው። ብጉንጅ እንዴት ይታከማል። ብጉጅ አብዛኛውን ጊዜ በራሱ በራሱ የመፍረጥ እድል ቢኖረውም በጊዜ ሂደት ግን እብጠቱ እየጨመረ የሚሄድ ከሆነ ግን ወደ ሕክምና ተቋም በመሄድ መግሉ እንዲፈርጥ አለያም መግሉ ሰብስቦ ሰብስቦ ይቅርታ፣ ይቅርታ። እሺ፣ መግሉ ሰብስቦ እንዳፈርጠው የሚያደርግ የሚቀቡ መድኃኒቶች የሚሰጡ ይሆናል ማለት ነው። በጉንጅ በተደጋጋሚ እንዲከሰት የሚያደርገው ዋነኛው ነገር አንድ ጊዜ ሲወጣ በእጅ አብዝቶ መነካካት ከአንድ ቦታ ወደ ሌላ ቦታ በቀላሉ እንዲዛመት ማድረግ ሲሆን፣ ይህን ችግር የተባባሰ ካልሆነ በቤቶች በቤት ማለት ነው ማከም ይቻላል። በቤት ውስጥ ማከም ይቻላል ማለት ነው። የተባባሰ ካልሆነ በቤት ውስጥ ማከም ይቻላል። ስለዚህ እየነካካችሁ እንዲብስ ማድረግ የለባችሁም ማለት ነው። በጥንቃቄ አድርጋችሁ ቤታችሁ ውስጥ ማከም ይቻላል ማለት ነው። እሺ፣ እሺ። በስከ መጨረሻ የምናየው ማለት ነው ስለ ቡና ነው። ቡና መጠጣት ጥቅሙ ወይስ ጉዳቱ ያመዝናል የሚለው እናያለን። ቡና መጠጣት እንግዲህ ሁላችንም እንደምናውቀው ቡና እናውቃለን ብዬ ገምታለሁ። ቡና መጠጣት የሚያስከትለው ውጤት በግለሰቡ በአጠቃቀም መጠንና በአጠቃላይ ጤንነት ላይ እየተመሰረተ ነው ይለናል። ጥቅሞቹና ጉዳቶቹ ሚዛናዊ በሆነ መንገድ እንመለከተው እስኪ። የቡና ጥቅሞች ሊሆኑ የሚችሉትን ስናይ አንደኛው ጉልበትንና ንቃትን ይጨምራል። ካፌነት ወይም ካፌን አዴኖሲን ድካምን የሚያስከትል የአንጎል ኬሚካል ያግዳል ወይንም ይከላከላል። ይህም ለነገሮች ትኩረት መስጠትን ያሻሽላል እንዲሁም ድካምን ይቀንሳል ማለት ነው። በአንቲኦክሲደንት የበለጸገ ነው። ቡና ኢንፋሎሜሽን የሚዋጋና ስር ለሰደዱ በሽታዎች የመጋለጥ እድልን የሚቀንስ ፖሊፊኖል በውስጡ ይዟል ማለት ነው። ሶስተኛው ስናይ አካላዊ አፈጻጸምን ያጎለብታል ካፌን አድሬናሊን መጠን እንዲጨምር በማድረግ በአካል ብቃት እንቅስቃሴ ወይንም ጉልበት በሚጠይቁ ስራዎች ወቅት ጽናትንና ጥንካሬን ያጎለብታል ማለት ነው። አራተኛውን ስናይ በተወሰነ በሽታዎች የመያዝ ስጋትን ከመቀነስ ጋርም የተያያዘ ነው ማለት ነው። ቡናን ቡናን በመጠኑ መጠቀም በሚከተሉት በሽታዎች የመያዝ ስጋትን መቀነስ ጋር የተቆራኘ ነው ማለት ነው። አይነት ሁለት የስኳር በሽታን፣ ፓርኪንሰንስ በሽታን፣ አልዛይመር በሽታን፣ የጉበት በሽታን ሲርሆሲስ እና የጉበት ካንሰርን ጨምሮ ማለት ነው። አምስተኛውን ስናይ የስሜትንና የአእምሮ ጤንነትን ያሻሽላል። አንዳንድ ጥናቶች እንደሚጠቁሙት ቡና ጠጫዎች ለድብርት የመጋለጥና ራስን የማጥፋት አጋጣሚዎችን ዝቅተኛ እንደሆነ ያተታሉ ማለት ነው። የቡና ጉዳቶች ሊሆኑ የሚችሉትን ስናይ ጭንቀትና የእንቅልፍ ማጣት ሊያስከትል ይችላል። ከመጠን በላይ ካፌን በተለይ በቀን ከአራት ከአራት ከአራት መቶ ሚሊ ግራም በላይ ወይም ከአራት ስኒ አካባቢ መጠቀም መንቀጥቀጥ፣ ጭንቀት ወይንም የእንቅልፍ መዛባት ሊያስከትል ይችላል ማለት ነው። እንግዲህ እንዳትንቀጠቀጡ አደራ ላችኋለሁ። የምግብ መፍጫ ስርዓት ችግር፣ ቡና የጨጓራ አሲድ እንዲመረት ያነሳሳል ይህ ደግሞ ቃርን ሊያስከትል ወይንም አሲድ ሪፍሌክሽን እንዲባባስ ሊያደርግ ይችላል ማለት ነው። የደም ግፊትን በጊዜያዊነት ከፍ ያደርጋል። ካፌን የደም ግፊት ለአጭር ጊዜ እንዲጨምር ያደርጋል። ይህም የደም ግፊት ያለባቸው ሰዎች ሊያባብስባቸው ይችላል። ሱስ እና ከሱስ መውጣት ቡናን አዘውትሮ መጠጣት ወይንም መጠቀም የቡና ሱስ ሊያስከትል ይችላል። እንደ ራስ ምታት፣ ድካም እና የመሳሰሉት ምልክቶች በሱስ ማለት ነው። የሱስ መጋለጫዎች ናቸው ማለት ነው። እነዚህ ነገሮች ማለት ነው፣ በሱስ እነዚህ ነገሮች እንትን ካለ ይጋለጠዋል ማለት ነው። እነሱና ባናቸው ቡና አዘውትሮ መጠጣት ወይንም መጠቀም የቡና ሱስ ሊያስከትል ይችላል። እንደ ራስ ምታት ድካም እና የመሳሰሉትን ምልክቶችን እነሱን ልናይ እንችላለን ማለት ነው። መገለጫዎቹ ናቸው። በእርግዝና ወቅት ሊከሰቱ የሚችሉ አሉታዊ ውጤቶችን ስናይ ከፍተኛ መጠን ያለው ቡና በቀን ከሁለት መቶ ሚሊግራም በላይ መጠጣት ዝቅተኛ ክብደት ያለው ሕፃን ከመወለዱ ወይንም ከጽንስ መጨንገፍ መቋረጥ ጋር የተያያዘ ሊሆን ይችላል። ቡና ቡና መገደብ ወይም ማቆም ያለበት ማን ነው? እሱ ማን ነው? ጭንቀት፣ የመንፈስ መታወክ ወይንም የእንቅልፍ ማጣት ያለባቸው ሰዎች፣ የአሲድ ሪፍሌክሽን ወይንም የጨጓራ ቁስለት ያለባቸው እርጉዝ ሴቶች ሐኪም ማማከር አለባቸው። ለካፌነት ሴንሴቲቭ የሆኑ ግለሰቦች ወይም ሰዎች፣ አንዳንድ የልብ ህመም ያለባቸው ሰዎች በሐኪም የተ በሐኪም የተመከሩ ከሆነ ቡና መጠጣትን መገደብ ወይንም ማቆም አለባቸው ማለት ነው። መደምደሚያ ነጥቦችን ስናይ ለአብዛኛዎቹ ጤናማ አዋቂ ሰዎች መጠነኛ ቡና ቢጠጡ በቀን ከሶስት እስከ አራት ስኒ ወይም እስከ አራት መቶ ሚሊ ግራም የሚደርስ ካፌን በአብዛኛው ደህንነቱ የተጠበቀ አስተማማኝ ከመሆኑም በላይ በርካታ የጤና ጥቅሞች ሊኖሩት ይችላሉ ማለት ነው። ይሁን እንጂ የግለሰብ የመቻል ወይም የመቋቋም አቅም ይለያያል። ሰውነታችንን እያዳመጡና ለእርስዎ የሚያበቃዎትን የቡና መጠን ያስተካክሉ ማለት ነው። የጤና ችግሮችን ማለት ነው የጤና ችግሮች ወይም ተጓዳኝ የጤና እክሎች ካሉ ማለት ነው ዶክተሮችን በአጠገባችን ካሉ ዶክተሮች ጋር በመነጋገር ጤናችንን መፍትሄ ልንፈልግለት ይገባል ማለት ነው። ለዛሬው እዚህ ላይ እንጨረስ። በሌላ ፕሮግራም ስለምንገናኝ ማለት ነው መልካም ቆይታ ይሆነላችሁ። ሰላም አሌይኩም ወረህመቱላሂ በረካቱ